የመርየም ልጅ ኢሳ ሆይ በአንተና በእናትህ ላይ የዋልኩላችሁን ጸጋዬን አስታውስ። በህፃንነትና በከፋኒሳነት የበሰለ ሰው ሆነ ሰዎችን የምትናገር ስትሆን በቅዱስ መንፈስ በገብርኤል በአበረታሁ ጊዜ ጽህፈትና ጥበብንም ተውራትንም ኦሪት ማለት ነው ኢንጂልንም መላእክትንም ወንጌልን ማለት ነው ባስተማርሁ ጊዜ ከጭቃም የወፍ ቅርጽ ቢጤ በፈቃዴ በምትሰራና በውስጧ በምትነፋ በፈቃዴም ወፍ በምትሆን ጊዜ እውርም ሆኖ የተወለደና ለምጻሙን በፈቃዴ በምታሽር ጊዜ ታምረ ኢየሱስ ላይ የተጻፈ ነው። በህፃንነቱ ጌታ ከእናቱ ጋር ሆኖ እዛ ሲማር ከህፃናት ጋር ሲማር ጭቃ አድቦል ብሎ ወፎቹን እፍ ብሎ ያደርግ እንደነበረ የሚዘማ ታምረ ኢየሱስ ነው። የታምረ ኢየሱስ ላይ የነበረውን ወስዶ ቁራን ሲጽፈው እኔ ማንበብ ጥሩ ነው እንትን ትላላችሁ። ስለዚህ ይሄ ልጅ እየጠቀሰ እርሱም በሱራ አምስት አንድ መቶ አስር ላይ ያለውን ነው እንግዲህ የሚናገረው የእርሱ ከያ ጭቃ የፈጠራቸው ከዚያ የሞት ጊዜ የወሰነ ነው ብሎ ይጠቅስለታል። እርሱን ከጭቃ ነው የፈጠርከው ይለዋል፣ መልሶ ጭቃ ይለዋል። ሰውን ከሚቅጨለጨል ሸክላ የምትለኝ አንተ እንኳን የተፈጠርከው እንዲህ እያለ ነው የሚጠቅስልህ፣ እያለ ነው ልጁ ሲናገር የነበረው ማለት ነው። ስለዚህ ንጽጽር አደገኛ ነው። ምክንያቱም ያስከፋል። ከዛም ቤት ተጠቅሶ ስለሆነ ከዚህም ቤት ተጠቅሶ ከሆነ ያስከፋል። ንጽጽር ውስጥ የሚገባ ሰው መከፋትን ይዞ ነው መምጣት ያለበት። እኔ አምላኬ ይሰደብብኛል፣ አንተ ደግሞ ነቢይህ ይሰደባል እኔ መጽሐፍ ቅዱሴ ይሰደባል፣ አንተ ቁርአን ይሰደባል። እኔ ቅዱሳኔ ይሰደቡልኛል፣ አንተ ደግሞ ነቢያቶች ይሰደቡባል። እኔ ካህናቶች ይሰደቡብኛል፣ አንተ ደግሞ ሼሆች ይሰደባሉ። እኔ ቤተ ክርስቲያን ይዋረድብኛል፣ የአንተ መስጊድ ይዋረድባል። ስትነጻጸር ስታነጻጸር መሆን ያለበት ይህን ችለ ነው መግባት ያለብ ልጆቹ የሚያረጉት ይህንን ነው ይህንን ነው። አሁን እየተባለ ያለው ግን እኛ ስንናገር ዝም በሉ እነሱ ሲናገሩ ችግር የለባቸው። ሁለተኛ የሚያመጡት ጨዋታ ደግሞ በጣም የሚቀርቡን ወዳጆቻችን ደግሞ ምንድነው የሚሉት? ዘመዴ ይህን እኮ የሚያደረጉት ውሃብዮቹ ናቸው። ለውሃብያ ተብሎ መልስ ይሰጣል ወይ? ውሃብያ ይሁን ምን ይሁን ኔ ታቅላለሁ። እስላም ነው እስላም ነው አህመድ ድን ጀበል ውሃብያ ይሁን ሰለፊውን ሱኒ የታቅላለ ሙስሊሞች ምንድን ነው የእናንተ ፈጣሪ ወይም አላህ ችግሩ ከክርስቲያኖች ጋር? ምክንያቱም በመጽሐፍ ቅዱስ አንድም ስፍራ ሙስሊሞችን ሲያወሳ ወይም ሲያነሳ አይተን አናውቅም። አንድም ቁጥር ላይ የለም፣ አንድም ምዕራፍ ላይ የለም ማለት ነው። ነገር ግን የእናንተ አላህ በቁራናችሁ ብዙ ጊዜ ክርስቲያኖችንና አይሁዶችን ሳባውያንን ሲሳደብ እንመለከታለን። እንዲሁም ሲረግማቸው ያጥፋቸው፣ ይቁረጣቸው እንመለከታለን። ሱረቱን ኒሳ ላይ ወይም ደግሞ ሱራ አራት አንቀጽ መቶ ሃምሳ ሰባት ላይ እንደዚህ ይለናል። ረገምናቸው እንደዚህ ላሉት፣ ምን ላሉት? አልመሲሳት ተሰቀለ ላሉት፣ ገደሉት ላሉት ምን አልናቸው ረገምናቸው፣ ይልናል። ሌላኛው ቃል በቃል ክርስቲያን ብሎ እንዲሁም አይሁዶችን ጠቅሶ የተናገረበት ስፍራ አለ። ሱራ አተውባ ወይም ሱራ ዘጠኝ አያ 30 ላይ እንደዚህ ይላል። ክርስቲያኖችንና አይሁዶችን በመሳደብና በመራገም ማለት ነው። አላ አይሁድ ኡዘይር የአላህ ልጅ ነው አለች፣ ኡዘይር የአላህ ልጅ ነው አለች። ክርስቲያኖች አልመሲሳ የአላህ ልጅ ነው አሉ። ይህ በአፎቻቸው የሚናገሩት ቃላቸው ነው አለ። እነዚያ ከነሱ በፊት የካዱ ሰዎች ቃል ያመሳስላሉ። አላህ ያጥፋቸው ከእውነት እንዴት ይመለሳሉ? ይላል። በግድ ካልተመለሳችሁ ብሎ ይራገማል ማለት ነው። አላህ ያጥፋቸው ይላል። እራሱ አላህ በራሱ ስም ሙሐመድ ይበለው አላ የበለጉራ የተጋባ ነው። በርግት ቁራን ግን የአላ ቃል ነው። በአረበኛ ተወረደ ይባላል። ዚጋ ግን አላ ያጥፋቸው ሲል ማኖ ኮንቨርስ እያደረገ ያለውን ጥያቄ አስነሳል። በተመሳሳይ ሁኔታ ሱረቱን ማይዳ ላይ አምስተኛው ሱራ ላይ ማለት ነው አያ 14 ላይ እንደዚህ ይላል። ከነዚያም እኛ ክርስቲያኖች ነን ካሉት የጠበቀ ቃል ኪዳናቸውን ያዘን ይላል። በእርሱን ከታዘዙት ነገር ፈንታን ተውት። ስለዚህም እስከ ተንሳይ ቀን ድረስ በመካከላቸው ጠብንና ጠላቻን ጣልንባቸው ይላል ይላል እንግዲህ፣ ይሳደባል፣ እንደዚህ ይራገማል። ተመልሶ ደግሞ እዚህ ሱራ ሁለት ወይም ሱራ አልበቅራ ላይ አያ 120 ላይ ቁጥር 120 ላይ እንደዚህ ይላል፣ አይሁዶችና ክርስቲያኖችም ሃይማኖታቸውን እስከምትከተል ድረስ ካንተ ፈጽሞ አይወዱህም ይላል። ተመልከቱ፣ ምን ያክል ጠብን እንደሚዘራ አላ ማለት ነው። የእነሱን ሃይማኖት ወይም ክርስቲያን እስከምትሆኑ ድረስ፣ አይሁድ እስከምትሆኑ ድረስ ክርስቲያኖችም ወይም አይሁዶችም አይወዷችሁም ብሎ ጠብ ይዘራል ማለት ነው። አላ ከክርስቲያኖችና ከአይሁዶች ችግሩ ምንድን ነው? አላ ጥያቄ ይሄ ነው። ክርስቲያኖች ይጠሏቸዋልን ክርስቲያኖች የጠሏችኋላችሁ ኮሜንት ላይ እስኪጻፉላችሁ በእውነት እስላምን የሚጠላ ሙስሊምን አንድ ሙስሊምን የሚጠላ አብሮ ይበላል አብሮ ይጠጣል ክርስቲያን የሆነ እኔ ሳቅ በረመዳን ወቅት እንደውም አብሮ ያፈጥራሉ። ችግሩ ምንድን ነው አላችሁ ከኛ ጋር ያለው ምክንያቱም መጽሐፍ ቅዱስ ላይ አንድም ስፍራ ሙስሊሞች እያለ ቃል በቃል ጠቅሰው የተሳደበበት ስፍራ የለም። አንድም ቁጥር ላይ ከብሉይ እስከ አዲስ ኪዳን ማለት ነው ሙስሊሞች እያለ ስማችሁን ጠርቶ ያነሳበት ቦታ የለም። ስለዚህ የእናንተ አላ ችግሩ ምንድን ነው ከኛ ነው፣ ጥያቄ ነው። ክርስቲያኖች ደግሞ እንደተለመደው አድርጉ ባካችሁ። ታችን ኢየሱስ ክርስቶስ እሱ የእግዚአብሔር ልጅ ነው። ማራናታ ይሻ በጣም እስኪ አንድ ምሳሌ ልንገራችሁ። ለምሳሌ መኒ የሚባለው ነገር ማለት ነው፣ ፍትወተ ጠብታ ስፐርም። በጣም አሳፋሪ ነገር ነው አይደለም? አንድ ወንድ ልጅ በተለያየ ይህ ግለሰብ ታዋቂ ነው ብላችሁ የምታስቡት ሰው ያንን በተመለከተ ስለሱ ቢነገር ያሳፍራቸዋል አይደለም? ቤተሰቦቹ ረሱ ለም ህይወት ታሪክ ላይ ግን ያ አይደለም። እናታችን አይሻ ሰሄ በሆነ ሀዲስ ላይ ረሱ ስ ሰለም አንዳንዴ የመንያቸው ልብሳቸው ላይ ሳይታጠብ ተረስቶ ደረቅ ሆኖ አየውና በእጄ እፈትገው ነበር ትላለች። ይሄ ሲራ አካል ነው። ክፉ ሰው ለምን አንድ ሽ ሆኖ አይፈለፈልም? እግዚአብሔር እግዚአብሔር ነው። እንዲያውም እግዚአብሔር ጠላት እያለ ክፉ ሰዎች እያሉ ማኖሩ ድንቅ እንዲሰኝ ነው። ክፉ ሰዎችን እድሜያ የሚሰጣቸው ተንኮላቸው ጫፍ እስከሚደርስ ድረስ ዝም እንደሚላቸው ማወቅ አለባችሁ። እግዚአብሔር ደግሞ መጨረሻ ላይ እንደሚመጣ ማወቅ አለባችሁ። የሰይጣን አንዱ ማስፈራሪያው ምን እንደሆን ታውቃላችሁ? ለክፉ ሰዎች ከፍታ መጨመር ነው። እየገደሉ ሹመት ይጨምርላቸዋል፣ እያጠፉ ሀብት ይጨምርላቸዋል፣ እየገደሉ ተከታይ ያፈራላቸዋል። ከዚያ ምንላለን ጎበዝ፣ ልናልቅ ነው፣ እነ ገሌ እኮ እንዲሆኑ አሁን ደግሞ ጭራሽ እንዲሆኑ ማለት እንጀምራለን ማለት ነው። ግን ክፉ ሰዎች ሳይመለሱ ከፍታቸው ከጨመረ እርግጠኛ ሁኜ በአምላኬ ስም የምናገረው ጥፋታቸው መቃረቡን ነው የሚያመለክተው። ሰው ሳይመለስ ንስሐ ሳይገባ በእግዚአብሔር ሳያምን ከፍታው ከጨመረ ውድቀቱ ተቃርቧል ማለት ነው። ከፍ ብሎ የወደቀ ሰው አይጠገንም እያልኳቸው፣ ላይጠገን የሚሰበር ሰው ነው የሚሆነው። በክፉ ሰዎች መጨመር በክፋት መብዛት አትሸበሩ። እግዚአብሔር የምንለው ከምርምር በላይ የሆነውን ዓለም ሳይፈጠር የነበረውን ከእውቀት ሁሉ አልፎ የሚቀረውን በዘመናት ሂሳብ ስሌት ውስጥ የማይገባውን ጊዜ ሳይፈጠር ዘመን ሳይቆጠር ብቻውን ለዘላለም ንጉሥ ሆኖ የሚኖረውን እግዚአብሔርን ነው እግዚአብሔር እንላለን። ዓለማትን የፈጠረውን ነው እግዚአብሔር የምንለው። በተለይ እግዚአብሔር በዚህ ዘመን እየተረሳ በልቡናችን ውስጥ ሁሉ እየጠፋ ያለበት ሁኔታ ነው ያለውና እንዲሁ እግዚአብሔር ማን ነው እኛ እግዚአብሔር የምንለው የሚታየውም የማይታየውም ሳይኖር የነበረ ቀዳማዊ የት መጣነት የሌለው ከስሞች ሁሉ በላይ የሆነ ዘመናት ሊወስኑት የማይችሉት እሱ ዘመናትን የሚወስን እሱን ነው እግዚአብሔር የምንለው ልብ በሉ ለዚህ በፍልስፍና በምርምር የማይደረስበት እርሱ እግዚአብሔር ይባላል። መሐሪና ቸር ታጋሽና ሩሩ ፍጥረትን ሊፈጥር የወደደ ማንንም እንዲፈጥር ያላስገደደው በራሱ ፈቃድ ሁሉን የሚያደርግ አማካሪ የሌለው ቀዳማዊው ንሱም እግዚአብሔር እንላለን። እምቅድመ ዓለም ወእስከ ለዓለም ሃሎ እግዚአብሔር በመንግስቱ ዓለም ሳይፈጠር እግዚአብሔር በመንግስቱ ነበረ እንላለን። ስለ ሀልወቱ የምንመሰክርነት ዓለምን ካለመኖር ወደ መኖር ያመጣ በመንግስቱ የነበረ ያለ በአንድነት በሶስትነት የሚኖር እርሱን እግዚአብሔር እንላለን። ይህ እግዚአብሔር ሶስት አካላት አንድ ባህሪ፣ ሶስት አካላት አንድ ባህሪ ብለን የምናመልከው ነው።